ሰላም፣ ሰላም። ዘረኝነት ክፉ በሽታ ነው። በርዕሱ ላይ እንዳያችሁት ዘረኞች ይናገራሉ እንጂ ሰውን አያዳምጥም። ዘረኞች ለሰው ፈጽሙ ክብር የላቸው። የሃይማኖት አባት ሁን፣ ሽማግሌ ሁን፣ አረቢት ሁን ፍጹም ክብርን አይሰጡ። እየዘነጠሉ እያዋረዱ ይናገራሉ። ለእግዚአብሔር ፈሪሃ እግዚአብሔር ውስጣቸው ስለሌለ እጅግ በጣም ደፋሮች ናቸው። ጨካኞች ናቸው። ዘረኝነት እንግዲህ በአንድ የሚመጣ አይደለም። ልክ እንደ ካንሰር በሽታ እንደ ሌላውን በሽታ ቀስ በቀስ ውስጥን ገብቶ ሁለመና የሚቆጣጠር እጅግ በጣም አደገኛ የሆነ በመንፈስ እንድትሞት በመንፈሳዊ ሕይወትን ሞት እንድትሆን የሚያደርግ ነው። እንግዲህ ዘረኞች ጥበብን አያውቋትም፣ በጥበብ አይናገሩም። ዘረኞች ትህትናንም ጽድቅንም አይጓዙም። ጽድቅንም አያውቋትም እውነትንም አያውቁም። ዘረኞች እኔ ብቻ ልሆኑ ሌላው ይጥፋ የሚሉ ናቸው። እኔና የእኔ ዘር፣ የእኔ ቤተሰብ፣ የእኔ ጎሳ ከሁሉ የበለጠ አንደኛ ነው የሚል ሀሳብ አላቸው። ዘረኞች ሌላው ጠፍቶ እነሱ ብቻ ሊኖሩ ይፈልጋሉ። ወይም እነሱ ብቻ መሪዎች እንዲሆኑ፣ በሃይማኖትም በፖለቲካም በማንኛውም እነሱ መሪው ነው ብቻ እንዲቀጥል ይፈልጋሉ። ዘረኞች እንግዲህ ማስተዋል የራቃቸው ናቸው። የክፉ መንፈስ ማደሪያ ናቸው። ስለዚህ ዘረኞች በቁማቸው የመቱ በመንፈስ የሞቱ ናቸው ማለት ነው። ስለዚህ ነገር ግን በቁሙ በመንፈስ የሞተ ዘረኛ ሰው በንስሐ መመለስና መታከም ይችላል። ትዕቢትን በትሕትና ጥላቻን በፍቅር አድመኝነትን በአቃፊነት ደግሞ ክፋት ጥላቻ ጎነት መታከምና ማከም ራስን ያስፈልጋል። ያለበለዚያ ያለበለዚያ ዘረኝነት እጅግ ክፉ በሽታ በመሆኑ መጨረሻ ሲኦል የሚጠለ ወደ ጥልቁ የሚያወርድ ስለሆነ እጅግ ክፉ ነው ማለት ነው። የሚያሳዝነው ግን ዘረኞች ብቻቸው ዘረኛ የሆኑ እንደዚሁ ልጆች ያፈራሉ። ቤተሰቦቻቸው ዘረኛ ሊያደርጉ ይችላሉ፣ አካባቢያቸውን ሊበክላሉ። በተለይ ታዋቂ ሰዎች በሚዲያ በመጠቀም ብዙ ዘረኞችን ያፈራሉ ማለት ነው። ብዙ ዘረኞች በበዙ ጊዜ ደግሞ አገር ሰላም ታጣለች፣ ንጹሐን ይገፋሉ፣ ብዙ መከራና ችግር በንጹሐን ሰዎች ላይ ይደርሳል። ስለዚህ ዘረኞች ደግሞ ስልጣን በያዙ ጊዜ ወይም ሀብታም በሆኑ ጊዜ ወይም ሌላውን የመጨቆን ሁኔታ በሚሆንበት ጊዜ እጅግ ብዙ ሰዎች ያጎሳቁላሉ፣ ብዙ ሰዎች ይጎዳሉ ማለት ነው። ስለዚህ ዘረኝነት ግን እጅግ ክፉ በሽታ በመሆኑ መታከም ያስፈልጋል። ዘረኞች ራሳችሁ አስባችሁ። ዘረኝነት እንግዲህ ግልጽ ነው፣ ሌላው ትጠላለህ፣ ሌላውን ብሄር ትጠላለህ፣ ሌላውን ዘር የምትለው ታንቋሽሻለህ። አንተ ብቻ ንጹሕ እንደሆን ከአንተ ብቻ ትኩር ትክክል እንደሆን የምታስብ ከሆነ የክፉ መንፈስ ማደሪያ ስለሆን ቶሎ ብለን ንስሓ መግባት ያስፈልጋል። ፍቅር የሆነው እግዚአብሔርንም ማመንና ወደ ፍቅር ወደ ሆነው እግዚአብሔር መቅረብ ያስፈልጋል። ሰው ሁሉ መውደድ ይገባሃል ደግሞ በአንተ ላይ ሊደረግ በማትፈልገው በሰው ላይ አታድርግ የሚለውን መርህ ማድረግ አለብህ ማለት ነው። አንተ ምትሻውን ለአንተ ሊደረግ የምትፈልገው ነገር ሁሉ በሰው ላይ ማድረግ አለብህ የሚለውን መርህ መያዝ አለብህ ማለት ነው። ስለዚህ ዘረኝነትን አውጥተን ሰላማዊያን መሆን ያስፈልገናል። ዘረኞች እንግዲህ እንዳልኩት ቅድም ብዙ ሰዎች ይህን ያፈራሉ። በብዙ ጊዜ አንድ ሀገር ሰላም ያጣል፣ ብዙ ሰዎች ይጎዳሉ፣ ንጹሐን እንዲገደሉ እንዲሞት ይሆናል እና ዘረኞች በጣም በሽታው ከፍ ሲል ወደ መግደል ሰሆን ወደ ሌላ ማጥፋት ስለሆነ ሀሳባቸው የሚሄዱት ማለት ነው። ስለዚህ ዘረኝነት በሽታ ለማለት ነው። ይህ ዘረኝነት ደግሞ ከሀገራችን ከእኛ ከህብረተሰባችን ይልቀልልንና እንደ ጥንቱ በሰላም በሰላማዊ ህይወት እንድኖር ያድርገን ፈጣሪ።